ጤና ይስጥልን ክቡራን የዩትዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የቤኒሻንጉል ጉሙዝ ክልል የትምህርት ቋንቋ አማርኛ እንዲሆን ተወሰነ። የቤኒሻንጉል ጉሙዝ ክልል መንግሥት ከዘንድሮ ዓመት ጀምሮ የክልሉ የትምህርት ቋንቋ አማርኛ እንዲሆንና ሰባት የአፍ መፍቻ ቋንቋዎች እንደ አንድ የትምህርት ዓይነት እየተሰጡ እንዲቀጥሉ ወሰነ። ጊዜያዊ ነው የተባለው ይህ አሰራር በዚህ ዓመት በቅድመ መደበኛ ኬጂ እና በአንደኛ ክፍል ተማሪዎች ላይ የሚተገበር ሲሆን በየዓመቱ ወደ ሌሎች የክፍል ደረጃዎች እያደገ እንደሚሄድም የክልሉ ትምህርት ቢሮ ገልጿል። የተለያየ ብሔር ብሔረሰቦች መኖሪያ የሆነ የቤኒሻንጉል ጉሙዝ በክልሉ በሚነገሩ አፍ መፍቻ ቋንቋዎች ትምህርት መስጠት የጀመረው በ2001 ዓ ም ነበር የመማር ማስተማሪያ ቋንቋ ከሆነው የሚያገለግሉ አፍ መፍቻዎች መካከል ቤኒሻንጉልኛ፣ ጉምዝኛ፣ ሽናሸኛ እና ማኦኛ ይገኙበታል። ኮሞኛ፣ ጓምኛ፣ ኦሮምኛ እና አማርኛ ትምህርት ይሰጥባቸው ከነበሩ የአፍ መፍቻ ቋንቋዎች መካከል ናቸው። በክልሉ የሚገኙ ተማሪዎች ከአንደኛ ክፍል ጀምሮ ሂሳብና ሳይንስ ትምህርት አይነቶች በእነዚህ ቋንቋዎች የሚማሩ ሲሆን ሰባተኛ ክፍል ላይ የመማር ማስተማር ቋንቋዎች እንግሊዝኛ ይሆናሉ። የቤኒሻንጉል ጉሙዝ ክልል ትምህርት ቢሮ በክልሉ ላይ የወረዳ ልዩ ወረዳ ከተማ አስተዳደር መዋቅሮች በጻፈው ደብዳቤ ከዘንድሮ የ2018 ትምህርት ዘመን አንስቶ ይህ አሰራር መቀየሩን አስታውቋል። የቢሮ ኃላፊ ዶክተር ተመስገን ዲሲሳ ውሳኔው በተላለፈ ለቢቢሲ ያረጋግጠዋል። በቢሮ ኃላፊ የተጻፈው ደብዳቤ እንደሚያስረዳውም ላለፉት 17 ዓመታት ተግባራዊ ሲሆን የቆየው አሰራር የተቀየረው የቤኒሻንጉል ጉሙዝ ክልል መንግስት ካቢኔ ባለፈው ወር መስከረም 10 2018 ዓም ያሳለፈው ውሳኔ ተከትሎ ነው። ከሁለት ሳምንት በፊት በመስከረም 21 ለክልሉ ትምህርት ቢሮ የደረሰው የካቢኔ ውሳኔ የተመሰረተው በ2017 ዓ ም በተደረገ ጥናት ላይ እንደሆነም ጠቅሷል። ደብዳቤው የአፍ መፍቻ ቋንቋዎች በመማሪያ ማስተማሪነት ጥቅም ላይ በሚውሉበት ጊዜ የሚፈለገውን ውጤት ማምጣት እንዳልተቻለ ይገልጻል። ይህ የሆነም ከሚያስፈልገው የመምህራን ቁጥርና ብቃት፣ ግብዓትና ከሌሎች ችግሮች ጋር በተያያዘ እንደሆነም ይገልጻል። ይህንን ሀሳብ የሚያጠናክሩ የትምህርት ቢሮ ኃላፊ ዶክተር ተመስገን መምህራን በቂ አይደሉም፣ እንደውም ይልሙ ለማለት ይቻላል ያሉት የሉም ማለት ይቻላል ይቻላል ያሉትም አቅም የአቅም ማነስ አለ ሲሉም ለቢቢሲ ተናግረዋል። ሕፃናት በራሳቸው ቋንቋ በሚማሩበት ጊዜ አካባቢው በአግባቡ ይረዳሉ፣ የትምህርት ይዘቱንም ይረዳሉ ተብሎ እንደሚታሰብም የገለጹት ዶክተር ተመስገን ይህ ሊሆን የሚችለው ግን ሊያስተምር የሚችል በራሱ በቂ የሆነ መምህር ሲኖር ነው ይላሉ። ቋንቋዎቹ እንደ አንድ የትምህርት ዓይነት ለመስጠት የሚሆን የመምር እጥረት አለመኖሩ የሚናገሩት ኃላፊው ሂሳብና ሌሎች የሳይንስ ትምህርቶችን በአፍ መፍቻ ለማስተማር እየተመረቀ መምህር ግን አለመገኘቱን ገልጸዋል። ያሉትም ቢሆን በሌላ ከተማሩ በኋላ ሁለት ወር ወይም አንድ ወደ ቋንቋ ትርጉምና ተያያዥ ስልጠና የወሰዱ ናቸው ብለዋል። ይህ ጉዳይ የተማሪዎች ውጤት ላይም ተጽዕኖ እያሳየ መምጣቱን አክለዋል። ዶክተር ይህንን ጉዳይ በደብደቢያቸው ላይም ጠቅሰውታል። ቢሮው ይህንን ችግር ለመፍታት እና የተማሪዎችን የመማሪያ ውጤት ለማሻሻል በ2017 ዓ ም ያጠናውን ጥናት ለክልሉ ካቢኔ እንዳቀረበም ደብዳቤው ያስረዳል። ካቢኔው የክልሉ አቅም እስኪ ጎለብትና ያሉ ችግሮች በሂደት እስኪፈቱ ድረስ በክልሉ የአንደኛ ደረጃ ትምህርት መምሪያ ትምህርት መምሪያ ማስተማሪያ ቋንቋ አማርኛ እንዲሆን ወስኗል ተብሏል። የአፍ መፍቻ ቋንቋ ደግሞ አንድ አንድ የትምህርት ዓይነት ሆነው ብቻ እንዲቀጥሉ ካቢኔው እንደወሰነም ደብዳቤው ላይ ሰፍሯል። የሽግግር ሂደት ዝርዝር የአፈጻጸም መምሪያ እየተዘጋጀ እንደሆነም ይጠቅሳል። ዶክተር ተመስገን እንደሚያስረዱትም በዚህ ዓመት ውሳኔ መተግበር የሚጀምረው በቅድመ መደበኛ ኬጂ እና በአንደኛ ክፍል ተማሪዎች ላይ በሚቀጥለው ዓመት ደግሞ ሁለተኛ ክፍል ተማሪዎች ይህንን አሰራር መተግበር እንደሚጀምር እና በቀጣዮች ዓመታት ሌሎችም የክፍል ደረጃዎች እንደሚቀላቀሉም አብራርተዋል። ቢሮው ይህንን አካሄድ የመረጠው ከአንደኛ ክፍል አንስቶ በአፍ መፍቻ ቋንቋ እየተማሩ ያሉ ተማሪዎች ላይ አዲስ አሰራር ላለመተግበር በማሰብ መሆኑንም ገልጸዋል። አማርኛ በክልሉ የትምህርት ቋንቋ የመጠቀም አሰራር የሚቀጥለው አፍ መፍቻ ቋንቋዎች ብቁ የሆነ ፍላጎት ያላቸው ሰልጣኝ መምህራን እስከሚዘጋጁ ድረስ ነው። አዲሱ አሰራር በሚቀጥሉ ስድስት ዓመታት ሙሉ በሙሉ ከተተገበረ በኋላ ውጤቱ አይተን በዚህ በኩል ደግሞ መምህራን አምርተን የምንጨርስ ከሆነ ከዛ ደግሞ እንቀይራለን ሲሉም የክልሉ መንግስት እቅድ አስረድተዋል። የካቲት 2015 ዓ ም የቀድሞ የጸደቀው አዲሱ የትምህርትና ስልጠና ፖሊሲ የአፍ መፍቻ ቋንቋ ከቀድሞ አንደኛ ደረጃ ጀምሮ እንደ ትምህርት አይነት እና እንደ ማስተማር ቋንቋነት እንደሚሰጥ አስቀምጧል። የቤኒሻንጉል ጉሙዝ ክልል ህገ መንግስት በኩል በክልሉ የሚገኙ ብሔር ብሔረሰቦች በራሳቸው በፍላጎት ቋንቋ በፈለጉት ቋንቋ የመማር መብት አላቸው በማለት ደንግጓል። የትምህርት ቢሮ ኃላፊ ዶክተር ተመስገን አዲሱ የክልል መንግስት ውሳኔ ከህገ መንግስቱ ጋር አይቃረንም የሚል አቋም አላቸው። አዲሱ ውሳኔ በአፍ መፍቻ ቋንቋ መማርን በማስቀረት ስራ አይደለም የሚሉት ኃላፊው ቋንቋዎች እንደ አንድ ትምህርት ዓይነት የመሰጣት የምሰጣቸው ጉዳይ አጽንዖት ተሰጥተውበታል። በሳይንስ እና በሂሳብ የሰለጠኑ መምህራን እስከሚገኙ ድረስ ባለፈው መምህር ባለው መምህር በዚህኛው የማስተማር ቋንቋ የአካባቢው ህብረተሰብ በሚናገረው ቋንቋ እያስተማረን እቆይ ነው የተባለው እንጂ ከህገ መንግስቱ የሚቃረን ነገር የለም፣ ሲሉም አቋማቸውን አብራርተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታት ልኝ አመሰግናለሁ።